አሁንስ አቅም አጣው ደከመኝ ብሎ በኢንስታግራም ላይ የሷን የሩታን እና የሱን ፎቶ ፖስቶ መቷል ማለት ነው። ሰላም ሰላም ፋሚሊ እንዴት ናችሁ? ደና ናችሁ? እንግዲህ አብርሽ በኢንስታግራም የሷን እና የሱን ፎቶ ፖስቶ አሁንስ አቅም አጣው ብሎ መቷል ማለት ነው። ፈጣሪ አቅም ይስጥክ ያው አንዳንድ ጊዜ መጣፋጭ ለመቅመስ መራራውን መቅመስ ግድ ይለናልና ማለት ነው። እና ፈጣሪ ያው በማላችሁ ግባ ማላችሁ ላይ ገብቶ ሰላሙን ያምጣላችሁ። ሰላም የምትሆኑበት ቀን እኛም ይናፍቀናል። እኛ ራሱ ስልችተን ያለን በጣም ነው፣ ያስጠላል ማለት ነው። ውሌ ጭቅጭቅ፣ ውሌ ጭቅጭቅ፣ በቃ በእናንተ በትዳራችሁ ማል ያሉን ያሉን ነገር እንደዚህ አይነት ነገር ሲመጣ በጣም ነው የሚያስጠላን ብዙ ልጆች ማለት ነው እና ደስተኛ ሆናችሁ ተደስታችሁ እንደ በፊታችሁ ሆናችሁ እንደምትወጡ ደግሞ ተስፋ አለኝ። በአለሙ ተስፋ ነኝ እና ፈጣሪ ደግሞ ማላችሁ ላይ ገብቶ ሰላሙን ይመልስላችሁ፣ የኔ ማሮች፣ የኔ ምርጦች ማለት ነው። እና ያው አብርሽ እንግዲህ አይዞክ፣ በርታ። አንዳንድ ጊዜ ከስተትም ለመማር ሞክር ማለት ነው። እና ፋሚሊዎቼ፣ ላይክ ሰብስክራብ እያረጋቸው አበረታቱ ማለት ነው።